ማን ነበር ስምሽ? ሰብለ ድንቁ አጣምሬ። ከየት ነው የመጣሽው? ከእንሳሮ ወረዳ። ምን ነበር የሥራ ዘርፍሽ? የሴቶች ጉዳይ። የሴቶች ጉዳይ ኃላፊ ማለት ነው? አዎ። በራስ አበበ አረጋይ ክፍለ ጦር እንዴት ልትያቻለሽ? የብልጽግና አመራር ነሽ ተብዬ። የፋኖ ትግል ፍትሀዊ አይደለም ብለሽ ታስቢያለሽ? አላስብም፣ ፍትሀዊ ነው። ፍትሀዊ ነው አይካልሽ እንዴት? ፍታዊ መሆኑ ፋኖ ለእናት አጋሩ ለኢትዮጵያም ጭምር ሆኖ ለአማራ ክልል በሙሉ ለተጎዱት፣ ለተፈናቀሉት ዘመዶቻችን ደም ለፈሰሰ ምንም ምንም ላያረጉት ሴት ልጅ እየታረደ ሆዷ እየተሰነጠቀ እንትላኑ ትግል ስለወጣ ትክክለኛ የፋኖ አመራር እደግፈዋል። የደም አፍሳሹ የብልጽግና ስርዓት በአማራ ሕዝብ ላይ አውጆ የአማራን ሕዝብ እየጨፈጨፈ ይገኛል። አንቺስ እንዴት የዚህ አገዛዙ ስርዓት ተባባሪ ልትሆኝ ይችላል? ያው የብልፅግና መሪ ስለሆንኩ ሰዎችን፣ ህዝቦችን ሴቶችን እየሰበሰብ እያስተባበር ይሄ አልገባንም ነበርና፣ ይሄ አልገባኝም ጥፋት መሆኑን አልገባኝም። ስለዚህ ጥፋቴ ስለሆነ አላወኩትም። ይሄ ላይ ገብቻለሁ፣ ሴቶችን እያወያየ ወደዚህ ገብቻለሁ። ግን አሁን ደግሞ የፋኖን ጥራትና ጥንካሬ ስላየሁ ከዚህ መጥፎ ድርጊት ይወጣል። እሺ፣ ልክ በፋኖን እንደታያሽ፣ ምን ተሰማሽ? ፋኖስ ከያዘሽ በኋላ ያደረገሽ እንክብካቤ እንዴት ነበረ? በመልኩ ይዟል። አዎ በፋኖ እንደተያዝኩ አላወቅኩም ነበረ፣ ያው በሩ የሆነ ሲገነጠል እንትን ፈሸኔ ያለ በእኛ ጋር ቅርብ ነውና፣ ግን ፋኖ ጫካ ስላለ አይመጣም ብለንም እንደመድመው እየተሾላለከ ግን ይገባል ስለዚህ እነሱ ናቸው ብዬ በጣም ደንግጬ ነበረ። ግን ፋኖዎች ሳያቸው ራሱ በጣም እውነቴን ነው አልደነገጥኩም ያው ድንጋጤም ግን አለ። አንከባክበው በልብስ ሽልበሽ ጫማሽን አድርጊ ብለው ነው። ባለቤቴም ነበረ አብረ ተነሳ ብለው አሳዝነውት እውነቴን ነው በጣም ፋኑ አዛኝ ነውና ተመለስ ብለው እሱን መለሱት። ደግሞ ባለቤቴ ደም ብዛት አለበት ይሞታል ብዬ ነው ያሰብኩት እኔ እንደ ስራዬ በኔ እራሱ ምን አገባው። ስለዚህ እሱ መልሰውታል። በጣም አመሰግናለሁ። መንገዱንም እየመሩኝ ነ ያበሩ እንተኑንም መሰላሉን ስንወርድ ቀስ ብያል እያንከባከቡኝ እያሳረፉኝ ነው። እናዚህ አባኩ በጣም ታላቅ ምስጋና ለይለኝ። አቺ ከየት ነበረ የያዘሽ ፋኖ? ከውቀለው ቀበሌ። እሺ ፋኖን ከአማራ ህዝብ ለመነጠል ያገዛዙ እየተጠቀምባቸው ያለው የአደረጃጀት ስልቶች አሉና ይህንን እንደመሪ ወይም የሴቶች ጉዳይ ኮሚቴ ሃላፊ እንደመሆንሽ እንዴት ነበር የምትጠቀምባቸው ስልቶች? ወደ ወጣቱ ወይም ወደ ሴቶች እያሰባሰብች ስታወያይ ማለት ነው? አዎ በፊት ስህተት በጣም ስህተት አለ። እያወያየሁ ያለሁት በጣም ስህተቴ ነው። ይሄ እወስደዋለሁ። ፋኖ መደገፍ እያለብኝ ብጽግና እውነት እንደማያዋጣ እንደዚህ ጡት እየተቆረጠ የሴት ልጅ ጡት ለፎድ እየተሰነጠቀ እንደገና ቆዳ እንደበግ እየተገፈፈች ባለው እንትን እሱን መደገፌ በጣም ስህተትና ስህተት ነው። ህዝብን ደግሞ ሰብስቤ ማወያየቴ በጣም ስተት ነው። የራሴ ይጥፋ። እሺ ለብልጽግና ሽማምንቶች፣ ለባንዳ ምንሻዎች፣ ለአድማ ብተናና ለሥራ ባልደረቦች መልዕክት በስተመጨረሻ የምታስተላልፍ ይካል? አው ይሄ አያዋጣችሁምና ወይም አርፋችሁ ተቀመጡ፣ ወይም ወደ ፋኖ ተቀላቀሉ፣ ከዚህ ድርጊት ፍቱ። እኔን ያየሕ ተቀጣ ነው ነው ነው ነው ነው የብልጽግና ስርዓት ውስጥ እንግዲህ ፋኖ ጽንፈኛ፣ ዘራፊ፣ ቡድን ሌባ የሚል መመሪያዎችን እያወረደ ህዝቡን ያወያያል፣ እንግዲህ ብልጽግና በየቦታው በየደረጃው ማለት ነው። አሁን ከህዝቡ ልብ ውስጥ ያለው የትኛው እውነታ ነው እንግዲህ መሬት ላይ ያለው የሚለውን እስኪ ዘርዘር አድርገሽ ስትገልጽልናለች አሁን ባሁኑ ወቅት ማለት ነው በብልጽግና ውስጥ አዎ ብልጽግና ያሸንፋል ነው የሚባለው፣ እና ብልጽግና እንደሚያሸንፍና ፋኖ እንደሌባ እንደ ስላታ ነው የሚቆጠረው። ግን አሁን ደግሞ እኔ በምሰማውና እንትን በማየው ፋኖ ብዙዎችም እየገደለና ከሱ አንድ ሁለት ቢሞቱ ነው እንዳለ መንትኖቹ ናቸው የሚያልቁት መከላከያ እና፣ ስለዚህ አሁን ይሄ ብልጽግና እንዳለ እያፈሰ የሰው ልጅ የደሃ ልጅ እያመጣ እያስጨረሰ ነው ያለው። እኔ በበኩሌ ህዝቡም ደግሞ ትርታውን አታውቀውም። እየፈራም ነው ያለው እናት የሆዱን ማውጣት አይችልም። ስለዚህ ምንም ማድረግ ስለማይችል በሱ ዝም ስለሆነ አሁን ዝምታ ወርቅ ነው። ምንም አይደረግም። አሁንም ፋኖ ብዙዎችም፣ ፋኖ አይሞትም። ፋኖ ጅግና ነው። የብልፅግና እንተን ትሬሳ እየወደቀ ነው ያለው እና ፋኖ እንደሚያሸንፍ ነው በእኔ ባስተያየታ፣ ግን የህዝቡን አላው እሺ፣ እናመሰግናለን።